ብዙዎቻችን የመናፍስቱን ዓለም እንደ ተረትና እንደ ትርክት ስለምንቆጥረው ውጊያውን ተዘናግተን፣ ግን በአጋንንት ስውር ገመድ ተጠፍንገን ያለ ነው። ይህም የሆነው ከበፊትም ጀምሮ አጋንንትን የምንዋጋበት ስልት እየተማርን ሳይሆን አጋንንት ምን ያመጣል፣ በእኔ ላይ ምን ስልጣን አለው እያልን ያለ ብርቱ ጸሎት እየፎከርን ስላደግን ነው። ለሰከንዶች ሸረፍራፊ ለተንኮል የማይሰንፈው ለውጊያም የማይደክመው አጋንንት ከላይ እስከ ታች ያለነውን እንደ አቅማችንና እንደ ደረጃችን እየተዋጋን ነው። አንዳንዶቻችን ላይ ፈተና ሳይሆን ግልጽ ጦርነት ነው የከፈተብን። ሌሎቻችን ላይ የፈተናችን ምክንያት ፈጣሪ እስከሚመስለን ድረስ አጋንንት በስውር እየተዋጋን ያለው አጋንንት እጃችን ገባ ያለውን መልካም ነገር እንደ ሕፃን ልጅ እየነጠቀን ነጣቂያችንን ችላ ብለን ወደ ሰማይ አምላክ የምሬት አፋችንን እንከፍታለን። ሳንዋጋ የተማረክን ወታደር ሆነንለት በቁማችን ትጥቃችንን አስፈትቶ በእኛ ላይ ፈንጭቶ ይኖራል። በመንፈሳዊ ሕይወታችን መንፈሳዊ የጦር ዕቃን ታጥቀን ለምን ከአጋንንት ጋር መዋጋት አቃተን? በመንፈሳዊ የውጊያ ሕይወት እጅጉን ደካማ የሆነው ጠላታችን አጋንንትን ቀላልና ምንም ስልጣን እንደሌለው ከማሰብ የመጣ ነው። ሁለተኛ ስለ አጋንንት ተንኮልና ፈተና ስለ ማናውቅ ነው። ሶስተኛ አይናችን ስር ያለውን ጠላት በአስተውሎት ስለ ማናይ ነው። አራተኛ የመንፈሳዊ የተጋድሎ ሕይወት አለማኖርና ሕይወቱንም አለመኖር ጭምር ነው። አምስተኛ የተግባር ሳይሆን የስም ክርስቲያን ስለሆንን ነው። የተፈተነ ሳይሆን ገና ከጅምሩ የተበተነ መንፈሳዊ ሕይወት ስለያዝንም ነው። የትኛውንም ገድለ ቅዱሳን ብናነብ ገድላቸው የሚነግረን ሙሉ ሕይወታቸው ከአጋንንት ጋር የመዋጋት ሕይወት እንደሆነ ነው። የትኛውም ቅዱስ ከአጋንንት ጋር ሳይዋጋ ቅድስናና ክብር እንዲሁም ሰማያዊ ዘላለማዊ ሕይወት ያገኘ የለም። ስላንት ጌታችንን በመስቀል ላይ ተሰቅሎ ቅድስት ነፍሱን ከክቡር ሥጋው እለያለሁ ነፍሱንም በሲኦል እገዛለሁ ብሎ በአስገራሚ ሰይጣናዊ ድፍረት ወደ ጌታ የቀረበው አጋንንት ወደኛ አይቀርብም አይፈትነንም፣ ከማለት በላይ ምን መንፈሳዊ ሞኝነት አለ? ትላንት የቅዱስ ጊዮርጊስን አንገት ያስቆረጠ አጋንንት የእኛን ሕይወት ማበላሸት አይችልም ማለት ትልቅ ሞኝነት ነው። ትላንት የቅዱስ ጴጥሮስን እና የቅዱስ ጳውሎስን አንገት ያስቆረጠ ተዘቅዝቆ እንዲሰቀልና በዚህም እንዲሞቱ ያደረገ አጋንንት የእኛን ሕይወት ቆርጦ ለመከራ ሕይወት አጋፍጦ የሚያሰቃየን አጋንንት በእኔ ላይ ምን ሥልጣን አለው ከማለት በላይ ምን መንፈሳዊ ሞኝነት አለ? ቅዱስ ማርቆስን በእስክንድሪያ ከተማ በላም እግር ታስሮ ከተማ ለከተማ አንገላትቶ ለሞት የዳረገው አጋንንት እኛን ዕድላችንን ዘግቶ በዓለም እያንከራተተን አጋንንት በእኔ ላይ ምን ሥልጣን አለው ብሎ በባዶ ከመፎከር ሌላ ምን መንፈሳዊ ሞኝነት አለ? ሰማቱ ቅዱስ ቴዎድሮስ በናድሊዮስን በግንድ ላይ በ153 ክንድ ከሰንዝር በሚያህሉ ችንካሮች አስቸንክሮ ያስገድለ አጋንንት የእኛን ሕይወት ቸንክሮ አላላውስ አላስተነፍስ ቢል ምን ይደንቃል። ተወዳጆች ሆይ ዛሬ አጋንንት የሰለጠነብን መከራ የበዛብን በውጊያው የበረታብን እግዚአብሔር የሰጠንን መንፈሳዊ የጦር ዕቃን ስላልተጠቀምንበት ነው። አንዳንዶቻችን መንፈሳዊ የጦር ዕቃችንን ቁጭ አድርገን ለአጋንንት የቁም ምርኮኛ ሆነናል። አንዳንዶቻችን የመንፈሳዊ ጦር ዕቃችንን ይዘን ከአጋንንት ጋር ባለመዋጋታችን ሳንዋጋ ተሸንፈን ቁጭ ብለናል። አንዳንዶቻችን የመንፈሳዊ የጦር ዕቃችንን አጠቃቀም ባለማወቃችን እንዲሁም የውጊያውን ስልት ባለመረዳታችን በቀላሉ በአጋንንት ተሸንፈን እጅ ሰጥተናል። ወገኖቼ የአጋንንት የመከራ መዶሻ ያልመታው የፈተና ክርኑ ያልጎሰመው ይኖር ይሆን? እኛ ኦርቶዶክሳውያን በመንፈሳዊ ሕይወታችን ትልቁ ጠላታችን አጋንንት ነው። ይህንን አጋንንት ለመዋጋት ድል ለመንሳት፣ ድል ነስቶም ሰማያዊ ክብርን ለማግኘት ጌታችን የከበረ ስሙን መስቀሉን፣ ጸሎትን፣ ጾምን፣ ስግደትን፣ መለኮታዊ ኃይል ያለው ቅዱስ ቁርባንን፣ ወዘተ ሰጥቶናል። እነዚህ ስጦታዎች የመንፈሳዊ የጦር ዕቃዎቻችን ናቸው። እንግዲህ እነዚህን ይዘን ነው እጃችንን አጣጥፈን በቁማችን በአጋንንት ተሸንፈን ቁጭ ያል ነው። እነዚህን ይዘን ነው አንዱንም ሳንተኩስ በአጋንንት ውጊያ ቆስለን የምናነክሰው። ግልጽና ስውሩ የአጋንንት ውጊያ በመንፈሳዊ ሕይወታችን በሁለት እግራችን እንዳንቆም አድርጎናል። ቂም በልባችን አስቋጥሮ ለጸሎታችን እንቅፋት ሆኖብናል። ትግስት በማሳጣት ነገራችንን እያበላሸብን ለቁጭት ዳርጎናል። በዝሙት ጥሎን በመንፈሳዊ ሕይወታችን አንካስ አድርጎናል። ልክ ባልሆነ ውሳኔ ሕይወታችንን የጭካኔ አድርጎብናል። እስኪ ምን ያላደረገን አለ? ተወዳጆች ሆይ፣ ቅዱስ ጳውሎስ ከላይ ያየናቸውን የመንፈሳዊ የጦር ዕቃዎችን የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው፣ በማለት የመንፈሳዊ የጦር ዕቃዎች ሥጋዊ ሳይሆኑ መንፈሳዊ፣ እንዲሁም የአጋንንትን የተንኮልና የውጊያ ምሽግ ለመስበር ብርቱ እንደሆኑ ጽፎልናል። ነገር ግን ስንቶቻችን ነው እነዚህን የመንፈሳዊ የጦር ዕቃዎች አንስተን ታጥቀን ከአጋንንት ጋር የተዋጋን? አብዛኞቻችን አጋንንቱን መዋጋት ትተን ከእግዚአብሔር ጋር እየተሟገትን ነው። ቅዱስ ጳውሎስ በዚህ አላበቃም። ዲያብሎስ በዓለም እንዳይሸነግለን እኛም እንድንቃወመው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎናል። እንዲሁም መጋደላችን ከደምና ከሥጋ ጋር ሳይሆን ከአለቆችና ከሥልጣናት፣ ከጨለማ ዓለም ገዦች፣ በሰማያዊውም ስፍራ ካለው ከክፋት መንፈሳውያን ሰራዊት ጋር እንደሆነ አበክሮ ነግሮናል። ተወዳጆች ሆይ ቅዱስ ጳውሎስ የጦር ዕቃ ያለው አስቀድመን የዘረዘርናቸው ናቸው። የምንዋጋውም ከአይነ ጥላ፣ ከመተት፣ ከአጋንንት ወዘተ ክፉ መንፈሳውያን ሰራዊት ጋር ነው። እነዚህን ጠላት ተሸክመን ነው ሌሊት ያለ ጸሎት ለጥ ብለን የምንተኛው። እነዚህን ክፉ የሲኦል ሰራዊት ተሸክመን ነው የዕለት ውዳሴ ማርያም መጸለይ አቅቶን ብዙ ነገራችን የተዘጋው። የሚገርመው በእኛም ብሶ እነዚህ የክፋት ሰራዊት መዋጋት ትተን ጣታችንን ወደ እግዚአብሔር ማንሳት አፋችንን ወደ እርሱ መክፈታችን ነው። ስለዚህ ጊዜው የፈተና ነው። አጋንንት እኛ ተመችተነው እንደ ሰጋር ፈረስ እየጋለበን የዓላማው ማስፈጸሚያና መፈጸሚያ እንዳያደርገን የመንፈሳዊ ጦር እቃዎችን፣ ስሙን፣ ቅዱስ ቁርባኑን፣ ጸሎቱን፣ ጾሙን፣ ስግደቱን ይዘን ልንዋጋ ይገባል። ይህ ካልሆነ ግን የአጋንንትን የመከራ ቡጢ፣ የፈተና ዱላ ከፊት ከኋላ ልንቀበል ግድ ይለናል። አጋንንቱ ጥሎን መነሳት የማንችለው ደረጃ ላይ ደርሰን ከእግዚአብሔር ጋር ከመሟገት ሳንወድቅ መንፈሳዊ የጦር ዕቃ በመታጠቅ ልንዋጋው ይገባል። ለዚህም አምላከ ቅዱሳን ኃይሉንና ብርታቱን ትጋቱንም ይስጠን፣ አሜን። አንተ የምትተኛ ንቃ። ይቆየን። ወስብሐት ለእግዚአብሔር።